የቡና መሸጫ ዋጋ በዓለም አቀፍ ገበያም በሀገር ቤትም ጨምሯል። የሀገር ቤቱ ጭማሪ የዓለም አቀፉን ገበያ ተከትሎ የመጣ እንደሆነ የኢትዮጵያ ቡናና ሻይ ባለስልጣን ይናገራል። ባለስልጣኑ እንደሚለው ብራዚልና ቪትናምን ቬትናምን የመሰሉ ግዙፍ ቡና አምራች ሀገራት በገጠማቸው ድርቅ ምክንያት ወደ ውጭ የሚልኩትን መጠን ቀንሰዋል። ኢትዮጵያ ደግሞ ይህንኑ አጋጣሚ ተጠቅማ ቀደም ካለው ጊዜ የበለጠ ቡና ወደ ውጭ መላክ በመቻሏ ለሀገር ውስጥ የሚቀርበው ላይ እጥረት ተስተውሏል። እጥረቱን ተከትሎም ዋጋ ከፍ ብሏል፣ ሲል ባለስልጣን መስሪያ ቤቱ ጠቅሷል። በዚህም ምክንያት ከባህላዊ የአፈላል ስነ ስርዓቱ ጋር በአብዛኛው ኢትዮጵያ ቤት የማይታጣው ቡና አሁን ላይ በኪሎ እስከ አንድ ሺህ ብር እየተሸጠ ነው፣ መነጋገሪያም ሆኗል። የሀገር ውስጥ መሸጫ ዋጋ በዚህ መጠን መጨመር ኢትዮጵያ ወደ ውጭ በምትልከው ቡና ላይ ተጽዕኖ ያመጣል። ምክንያቱም ላኪዎች የተሻለ ዋጋ በሀገር ውስጥ ካገኙ ለዓለም ገበያ ማቅረብ ላይፈልጉ ይችላሉ የሚሉ ሰዎች አሉ። የኢትዮጵያ ቡናና ሻይ ባለስልጣን ግን የሀገር ውስጥ ቡና መሸጫ ዋጋ መጨመር ምርቱ ለዓለም ገበያ እንዳይቀርብ ሊያደርግ ይችላል የሚለውን ስጋት አይቀበልም። ቀድሞውኑ ለዓለም ገበያ የሚቀርብ ቡና በሀገር ውስጥ አይሸጥም ሲሉ የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሳህለማርያም ገብረመድህን ነግረውናል። በእኛ በኩል ይሄ ተጽዕኖ ይኖረዋል ብለን አናምንም። ምክንያቱም የኤክስፖርት ደረጃ ያለው ቡና ሀገር ውስጥ ስለማይሸጥ ማለት ነው። የኤክስፖርት ቡና ኤክስፖርት ነው የሚደረገው። ስለዚህ ኤክስፖርት ደረጃ ያለው ቡና ሀገር ውስጥ መሸጥ እንትኑ ስለሌለ ከህግም አንጻር እንትን የሚል ነገር ስለሌለው ብዙም ችግር ይኖረዋል ብለን አናምንም። ለውጪ ገበያ የተዘጋጀውን ቡና የተሻለ ዋጋ አለ በሚል በሀገር ውስጥ ለመሸጥ ሙከራ ቢደረግ እንኳን የቁጥጥር ስርዓቱ ጠንካራ ስለሆነ የሚሳካ አይደለም ሲሉ ስራ አስፈጻሚው ተናግረዋል። ለውጭ ገበያ የተዘጋጀ ቡና ከመነሻው እስከ መድረሻው በባለስልጣን መስሪያ ቤቱ በተዘጋጀ ቴክኖሎጂ ክትትል እንደሚደረግበት ጠቅሰዋል። ምናልባት ሀገር ውስጥ ዋጋው ከጨመረ ላኪዎች ተሻለ ዋጋ እዚህ ካወጣላቸው እዚህ ሊሸጡት ይችላሉ የሚል እንትን አለ። ይሄንንም ለመቆጣጠር ያው በርካታ ስራዎች እየተሰሩ ነው የሚገኙት። በተለይ በባለስልጣን መስሪያ ቤቱ በኩል እንደዚህ አይነት ሕገወጥ እንቅስቃሴዎች እንዳይኖሩ ያው ሕገወጥ የቡና ዝውውር እንዳይኖር የተጠናከረ ስራ እየተሰራ ነው። ሕገወጥነትን ለመከላከል በተለይም ከታች ከአርሶ አደሩ ጀምሮ እስከ ማዕከላዊ ገበያ ወይም ደግሞ ኤክስፖርት እስከሚደረግበት ሩት ያሉትን መስመሮች በባለስልጣን መስሪያ ቤታችን በኩል ሲስተም የበለጸገ ሶፍትዌር አማካኝነት እያንዳንዱ እንቅስቃሴ ቁጥጥር እየተደረገባት ነው የምታልፈው። ለምሳሌ ከወረዳ ወይም ደግሞ ከቀበሌ የሚወጣ ቡና ምን አይነት ቡና ወጣ፣ የትኛው ኬላ ተሸኘ፣ የት ደረሰ፣ ምን አይነት መኪና ነው የጫነው፣ የሰሌዳ ቁጥሩ፣ አሽከርካሪው ማን ነው፣ የትኛው ማዘጋጃ ኢንዱስትሪ ገብቷል፣ ምን ያህል ቡና ወደ ኤክስፖርት እንትኑ ተሸኘ እና እነዚህ እነዚህ የመሳሰሉትን ነገሮች ለመቆጣጠር የሚያስችል ሶፍትዌር በልጽጓል። በዚህ ሶፍትዌር አማካኝነት ያንዳንዷ በየደቂቃው በየሰዓቱ የሚንቀሳቀስ ቡና መረጃ ከከፍተኛ የስራ አመራሮች ጀምሮ የሚመለከታቸው የስራ ኃላፊዎች እና ባለሙያዎች ሁሉ አስፈላጊውን ክትትል እያደረጉበት ስለሚገኝ ከዚህ በተጨማሪ ደግሞ ከክልሎችና ከሚመለከታቸው ባለድርሻ አካላት ጋር የተቀናጀና የተናበበ ስራ እየተሰራ ስለሚገኝ ብዙም ያሳስብ ነገር አለ ብለን አናምነ የዓለም ቡና ዋጋ መሸጫ ታይቶ በማይታወቅ መጠን መጨመሩ ላይ የሚስማማው የኢትዮጵያ ቡና ማኅበር በበኩሉ ዋጋው ግን በዚሁ ይቀጥላል ማለት እንዳልሆነ ያነሳል። ዋጋው ይበልጥ ሊጨምር ይችላል በሚል ምርቱን አከማይቶ የሚገኙ አምራቾች፣ አቅራቢዎችና ላኪዎች ይህንኑ ማወቅ አለባቸው ሲሉ የማኅበሩ ዋና ስራ አስኪያጅ አቶ ግዛት ወርቁ ተናግረዋል። የዓለም ዋጋ ታይቶ በማይታወቅ ሁኔታ ነው በከፍተኛ ደረጃ የጨመረው። እስፔሻሊ በፌብሩዋሪ በየካቲት ወር አካባቢ ኦልሞስት ከአራት ዶላር በላይ ነው በፓውንድ የተሸጠው። ስለዚህ ያ ከፍተኛ ዋጋ ነው። ስለዚህ የተቻለውን ያህል በዚህ በከፍተኛ ዋጋ ቡና መውጣት ነው ያለበት። አለዛ ሰውት አቅፎት እንዳይቀር ነው ያስፈራው። አምራቾቹም አቅራቢዎቹም እየያዙ ነው ያሉ። ላኪዎቹም በተወሰነ ደረጃ ግን የቻሉትን ያህል ማስወጣት ነው ያለባቸው። በአሁኑ ጊዜ የሀገር ውስጡ አላግባብ ነው በጣም የሄደው። አሁን ያለበት ዋጋ እንዲሁ በግምት ዓለም አቀፍ ቡና ዋጋ እየወጣ ነው በሚል ግምቱ ነው እንዲወጣ ያደረገው እንጂ የሀገር ውስጥም ቡና አንድ ሺህ መድረስ አልነበረበትም። ይህ ቡና ዋጋ እንደሚቀንስ ባለፉት ሶስትና አራት ቀናት የታዩ አዝማሚያዎች አመላካቾች እንደሆኑም አቶ ግዛት ተናግረዋል። ያለፉትን ሶስት አራት ቀናት ደግሞ ብታይ በአለም አቀፍ በጣም ነው የወረደው። ከነበረበት ከአራት ከምናምን ወርዶ ወደ ሶስት ከሃምሳ አካባቢ ወርደዋል በአለም አቀፍ ገበያ ላይ በሃምሳ በአርባ ሳንቲም አካባቢ ነው የወረደው። አርባ ሳንቲም በፓውንድ ማለት በኪሎ ኦልሞስት አንድ ዶላር አካባቢ ወርዷል ማለት ነው። ይሄ ከባድ ነው። የበለጠ ይወርዳል ተብሎ ነው የሚገመተው። ቢኮዝ ቡና በተለምዶ በጣም ከፍ ያለው ዋጋ ላይ ከቆየ የተወሰነ ጊዜ በጣም ነው የሚወርደው። በቡና ከሚታወቁ የምዕራብ ኢትዮጵያ አካባቢዎች አዲስ ምርት ከነሐሴ ጀምሮ ወደ ገበያ መውጣት እንደሚጀምር የሚናገሩት ስራ አስኪያጁ አቶ ግዛት ይህም ዋጋው እየቀነሰ እንዲሄድ የሚያደርግ ሌላው ምክንያት ይሆናል ብለዋል። ወደ ምዕራቡ ከሄድኩ እኮ ነሐሴ ጀምሮ አዲስ ምርት መምጣት ይጀምራል። ስለዚህ ያለን ጊዜ ስታየው አሁን ሚያዝያ ገብተናል፣ ግንቦት፣ ሰኔ፣ ሐምሌ ወደ ሶስት ወር አራት ወር ጊዜ ነው ያለው። በዚህ ጊዜ ውስጥ ቡናዎች ቶሎ በፍጥነት ነው መውጣት ያለባቸው። ኢትዮጵያ በዘንድሮ በጀት ዓመት 8 ወራት ብቻ አንድ ነጥብ ሁለት ሁለት ቢሊዮን ዶላር ወደ ውጭ ከተላከ ቡና ማግኘቷ ተነግሯል። አምና በሙሉ ዓመቱ ከቡና ያገኘችው አንድ ነጥብ አራት ቢሊዮን ዶላር እንደነበር የንግድና ቀጠናዊ ትስስር ሚኒስቴር መረጃ ያመለክታል።